ሰላም ውዲ አብዱ አሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ እኔ ጋር ከቆያችሁ ከነ ዋጋው ይህን የውጭ በር እነግራችኋለሁ። ተከታተሉኝ እስከ መጨረሻው። መጨረሻው ላይ ዋጋውን አስቀምጥላችኋለሁ። ይህ የውጭ በር በጣም ፍክትና በጣም ጥርት ያለ እንደምታዩት ዋው የሚያሰኝ ልነግራችሁ አልችልም። ስንጀምር እያንዳንዱ ፎሬሞቹ ሙሉ በሙሉ ወፍራምና በጣም ማራኪ ለውበት የሚሰጡ መሆን አለበት። አብዱ አሊን ሰብስክራይብ ያላረክ ሰብስክራይብ እያረጋችሁ አዳዲስ ነገር ይዤላችሁ እመጣለሁ። ሰሞኑ ነው ተመልከቱ። እግር ላይ እየተጠቀምኩትን ይህ በር በፎቶ እኔ ላከልኝ ሰውየው ውጭ ነው፣ ግን እንደዚህ ፍክክትና በጣም ጥርት አርጌ ሰርቼዋለሁ። እናንተ ሁልጊዜም እየነገርኳችሁ ነው ያለሁት። እናንተ በር መሆኑን ነው እያያችሁ ያለሁት በር መሆኑን ሳይሆን ብረቱ በምን ተሰራ፣ ባንድ ተኩል ባንድ ሚሊም በዜሮ በምን ተሰራ የሚለው እናንተ እያያችሁ። ይህ ይሄ የሰው መግቢያ ነው እንደምታዩት ሰው እቃ እንዲያስገባ ወደ ላይም ቁመቱን እንዳያሳጥሩት፣ ሁልጊዜም እየነገርኳችሁ ነው። ባካችሁ ባካችሁ አትሸወዱ። ላሜራው በምን ተሰራልን የሚለውና እያያቸው ብረቱ በምን ተሰራልን እስካሁን ያላችሁት ነገር የለም፣ ግን በር ሆኖ ተገነጠለች። ተመልከቱት። እኔ እያንዳንዱ ነገር ፍክትና ጥርት አድርጌ እሰራዋል። ይሄንን ደግሞ የሚነገር ሳይሆን የሚታይ ነገር ነው። በአካል ኑና ቤተሰቦቻችሁ ይዛችሁ ነው ላይ ላይ ተጠቀሙ። ተመልከቱት እንዴት አድርጌ ውበቱ እንደሰራ። ይህ በር በጣም በብዛትና በጣም ብዙ ነው ያሉኝ አምስት ሀገራት የሚላኩ ናቸው። በጣም ልዩ በር ነው። አዲስም ፋሽን ነው። በጣም የሚያምር ነው። ማቴሪያሉም በጣም ወፍራም ነው። ከአንድ ተኩል በላይ የሚባል ነው። የመኪና እስቦንዳ ብረት ነው። ሁልጊዜም እንደነገርኳችሁ ከስር ላይ ሰማንያ በአርባ የሚባል ከባለፈው ከመኪና ስቦንዳ ጨመር አድርቄ ነው የሰራሁት። ስለዚህ ቤታችሁን ለእኔ ከሰጣችሁ በስነ ስርዓት ፍቅትና ጥርት አድርቄ ሰርቼ እሰጣችኋለሁ ማለት ነው እና ወደ ቲክቶክ መታችሁ የኔን አካውንት ሜሽን አደርግላችኋለሁ። ወደዛ ምን ያህል ሰው አዳዲስ ነገር ከኔ እያየ እንደሆነ እዛ ላይ መረዳት ትችላለ። ባካችሁ በውሸት አትሸወዱ፣ በውሸት ነገር አትሸወዱ ያልኩ በተደጋጋሚ እየሰራሁላችሁ ነው። እናንተ ግን አልገባችሁም፣ አልተረዳችሁም። እያንዳንዱ ጠርዞቹ ፍሬሞቹ ተመልከቷቸው ፍክትና እኔ ወሬ ላበዛባ እኔ እያንዳንዱ ነገር ልቅም አድርጌ ነው እያሳዩኋቸው ያለሁት በቀነበር ወይ በምን በምን አይደለም። የምቀባው ቀለም ራሱ ጀት የሚባል የመኪና ቦዲ ነው የሚቀባው። እንደምክታዩት ፍክትና በጣም የሚያምር ነው እና በማንኛውም ሀገር በማንኛውም ቦታ ስለማደርስላችሁ አብዱ አሊ ከሚሴ ካላችሁ በምትፈልጉት ሶሻል ሚዲያ እኔ ማግኘት ትችላላችሁ። በ0923743544 እና ለእኔ ስጡኝ እባካችሁ እያልኩ እየነገርኳችሁ ነው። ግማ በጣም ብዙ ኮሜንት ነው እየነገራችሁኝ ያላችሁ በሩ እንደዚህ ሆነብን፣ በሩ እንደዚህ። ማቴሪያሉ ስላማረ ብቻ አይደለም ስራው፣ ሙያው፣ እያንዳንዱ እኔ የአማና ስራዎች ናቸው። እያንዳንዱ ከሙሉ አውሮፓ ከሙሉ ሳዑዲ ከሙሉ ሀገር ነው እየተደወለልኝ እየላኮላቸው ያለሁት አንድ ቀንም ኮሜንት ላይ ገብታችሁ ብታዩ አብዱ እንደዚህ አረገ የሚል የለም። ስለዚህ ባካችሁ ባካችሁ፣ አትሸወዱ። በቃ በቀለምና በምን እየተሸወዳችሁ ሰው ላኩ፣ ቤተሰብ ላኩ፣ ከዛም በኋላ ይውቀሱ። ለታማኝነት ሁል ጊዜም አለው ከጥራት ጋር እነዚህ ስራዎች ለሰራተኛ እንኳን ተሰጥቶ የሚሰሩ ስራ አይደሉም። ራሴ ነኝ እያንዳንዱ ነገር እንደ ባለሙያም እንደ አሰሪም እንደ ሁሉም ነገር ሁኜ እየሰራው ያለው እኔ በቀነብር በምን አይደለም። ለናንተ ይዤላችሁ የመጣሁት እውነታዋን ነገር ብቻ ነው ይዤላችሁ የመጣሁት ስለዚህ ሁልጊዜ ማለት አዲስ ነገር አመጣላችኋለሁ። እናንተም ደግሞ ይሄ ቪዲዮ፣ ይሄ ፎቶ አለን የምትሉት ካለ በዛ መሰረት ስጡኝ። አሳምሬ ፎቶ አርጌ ተለያ አርጌ እሰጣችኋለሁ። አገር ሊገድበኝ አይችልም። በማንኛውም ቦታ በማንኛውም ሀገር አደርስላችኋለሁ። ውዶች እኔን ሰብስክራይብ አርጉ። ይህ ዋጋ 100 ሺህ ብር ሙሉ ወጪው